ሰላም እንዴት ናችሁ? የአክስት ሀገር ዩጋንዳ ቤተሰቦች፣ ዛሬ እንግዲህ አንድ በዩጋንዳ የተወደደ መጠጥ አሳያችኋለሁ። ይሄ ሀምሳ አምስት መቶ ፍራንክ ነው። አበሾች በተለምዶ ሀምሳ ሳንቲም እንለዋለን ማለት ነው። ይህንን መጠጥ እንግዲህ አሳያችኋለሁ። ይሄ ፓፓ ይባላል፣ ጎረቤታችን ነው። በሀምሳ ሳንቲም እንግዲህ ይሄ አሁን አሳያችኋለሁ ያልኳችሁን መጠጥ ከሱቅ ገዝቶ እንዲመጣ ላኩት ማለት ነው። ከሱቃችን የሰፈራችን ውስጥ ያለው ሱቅ ብዙ ሩቅ ስላልሆነ እኔ ላኩት። አራት አመቱ ነው በነገራችን ላይ ፓፓ፣ የሰፈራችን ሰው ነው። እዚህ ሰፈር ውስጥ እዚች መንደር ውስጥ ብቸኛ አበሻ ወይም ኢትዮጵያዊ እኔ ነኝ። የምኖረው ዩጋንዳዎች ናቸው፣ እና የእነሱን ባህል የምልመድ ሰፊ ይድልን ያለኝ ከስታመጣች ፓፓ እየሮጠች እንደዚህ በላስቲክ አድርገው ነው የሚሸጡት በፍሪጅ ውስጥ ያስቀምጡና እየቀዱ እንደዚህ ይሸጣሉ ማለት ነው። ይሄ የአምስት መቶ ፍራንክ ነው ማለት ነው። በጣም ልጆቹም አዋቂዎች የሚወዱት መጠጥ ነው። ከዛ ፓፓ እየጠጣ እንዲያሳየኝ ፈልጌ ነበረ። እንግዲህ ከትምህርት ቤት መጥቶ ስለነበረ በጣም ደክሞት ነበረ እና እንቅልፍ ይዞት ብሄድስ ብለው ብሰራው እንቃድ እንዳደረገ እንቅልፍ ይዞት ሄደ። ስለዚህ በቃ ሲነሳ ይጠጣል ብዬ ተውኩት ማለት ነው። እንግዲህ ወደ አሰራሩ ልውሰዳችሁ። ሰብስክራይብ ማድረጋችሁ ለሌሎች ሰዎች ማጋረታችሁን ግን አትርሱም። ቪዲዮውን ላይክ ብታደርጉት ደግሞ የበለጠ ያበረታተናል። በመጨረሻ አባባ ተነስቷል። እንግዲህ ያው ከእንቅልፉ የነቃ ልጅ ነው ብዙ ንቀት አላለም። በጣም ቀልጣፋ ልጅ ነው። በነገራችን ላይ ነው አማርኛውን ላይ እየለመደ ነው። አፉ እንዴት እንደሚጣፍጥ ቲክቶክ ላይ የምታውቁት ሰዎች ታውቁታላችሁ። እና እንደዚህ እንትኑን እስትሮዋን ስትሮዋን ለሁለት ቆርጠው ነው የሚሸጧት። እና እዛ ውስጥ ለመሰካት እየሞከረ ነው። ተቸገረ በጣም። ጓራችን ነው ግቢያችን ጓራችን ውስጥ ሆነን ነው። ደንዝዟል። በደንብ ንቅታላለም። እና ልጆች፣ አዋቂዎች ሁላ የሚወዱት ስሙ ሙናናስ ይባላል ይሄ የመጠጥ ስም አብዛኛው የዩጋንዳ ሱቆች ይገኛል ማለት ነው። እንግዲህ ላገዝ ሞከርኩኝ። እኔም ያው እየቀረስኩ ስለሆነ ትንሽ ተቸግር ነበረ። በስተመጨረሻ ተሳካልኝ። በፍቅር እንዴት እንደሚመሰጥበት ብቻ ትክል ብሎ ለሆኑ ደቂቃዎች ነው የቆየው። ስኳር ያደርጉበታል እዚህ ላይ በጣም ጣፋጭ ነው። ጣፋጭ ነገር ይወዳሉ። በነገራችሁ ላይ ዩጋንዳዎች ለስላሳ መጠጣት በጣም ይወዳሉ። ሻይ ሲጠጡም ስኳር በጣም ያበዛሉ። እና እንግዲህ ሙናናስ የሚለው መጠጣቸው ከዚህ ከዚህ ነው የሚሰራው። ይሄ ዝንጅብል ነው። ይሄ ደግሞ አናናስ። አናናሱ በደንብ ታጥቧል። ጸር ከምታያት ደግሞ ሻይ ቅጠል ነው። እንግዲህ ጎረቤቴ እያሳየችኝ ነው። የሰራ ነው አብረን የሰራ ነው። ከሰላ አቀጣጠልን እንግዲህ ልክ እነሱ እንደሚሰሩት ነው። እየሰራ ነው። ዩጋንዳዎች ሰው ከሰላችን ላይ ውሃችንን ጣድን። አናናሱን ቆዳው በደንብ ነው ያጠብ ነው ግን ቲንክ ካልቀረጽኩትም ሳጥብ ስናጠበው አልተቀረጸም። ይሄኛው ዝንጅብሉ እንግዲህ ቅድም ካሳያችሁ ዝንጅብል ላይ ይሄንን የሚያክለውን በመፈቅፈቂያ ፈቀፈቅ ነው ማለት ነው። አናናሱ በጣም ታጥቧል። ለጠገቡ የምታዩት ወይን። ጠርሙስም አገልግሎት አለው። ወይም ጠርሙሷን ይዛን የመጣችው ከዛ እንደዚህ ፌስታል ውስጥ አናናሱ ተደርጎ ተቀጠቀጠ። ትንሽ በሰል ያለ መሆን አለበት ለሞናናስ የሚሆን የአናናስ ማለት ነው። ሞናናስ እንግዲህ የመጠጡ ስም ነው። ከዛ ቅጥቅጥ ስታደረጉት ብጭርቅርቅ ይላል። የተቻለ መጠን እንግዲህ ንጹሕ ቦታ ለማድረግ መሞከር ነው። ከዛ እንትኑ ቆረጠችው። እና በደንብ ተቀጠቀጠ ማለት ነው። በነገራችን ላይ በጣም ብዙ አይነት መጠጦች ይሰራሉ። እንግዲህ ምግቦቻቸውን እና መጠጦቻቸውን በተለይ ደግሞ ለጤና ጠቃሚ ናቸው ብዬ ማስባቸውን ማሳያችሁ ይሆናል። እናንተ ብቻ ሰብስክራይብ ማድረጋችሁን እንደ ሌሎች ሰዎች ማጋረታችሁን፣ ቪዲዮን ላይክ ማድረጋችሁን አትርሱ። በጣም ቆንጆ ቆንጆ ቪዲዮዎች ይችላችሁ እመጣለሁ ማለት ነው። እንግዲህ እንደዚህ ተቀጠቀጠ በደንብ ነው የተቀጠቀጠው። ከዛ ይሄን ደስ ይሆናል ማለት ነው። በነገራችሁ ላይ የዩጋንዳ አናናስ በጣም ነው የሚጣፍጠው። በጣም ጣፋጭ ነው አናናሳቸው። ውሃ በብዛት አለው። እንደውም ይሄኛው ዛሬኛ የሰራ ነው አናናስ ብዙ ውሃ የለውም እንጂ በጣም ውሃ አለው ጣፋጭ ነው። በጣም ተወዳጅ ነው ፍሩታቸው። እዚህ ሀገር በጣም ለምለም ሀገር ናት እና ብዙ ፍሩቶች አሉ በጣም ጣፋጭ ናቸው እና ከዛ እንደዚህ ቁርጥርጥርጥ ታደርጉት አላችሁ ማለት ነው እ እንግዲህ እጃችሁን ታጥባችሁ እጃችሁን መጠቀጥቀም ነው። አለበለዛ ደግሞ ጓንት ማድረግም ትችላላችሁ። ውሃው መፍላት ሲጀምር ሙን አናናሳችንን ጨመርንበት ማለት ነው። እንትኖችም እነዚህ እንዳልኳችሁ ሱቅ ውስጥ ይሸጣል። ፖሬጆች ደግሞ እንደ አጥሚት አይነት ነገሮች ከተለያዩ ዱቄቶች የሚሰሩ የተለያየ የጤና ጥቅም ያላቸው አሉ። ባህላዊ መጠጦቻቸው እነሱን የምትፈልጉ ከሆነ ኮሜንት ላይ ጻፉልኝ። እንደገናም ይሄንን ምግብ የዩጋንዳ ይሄንን ምግባቸውን ብታሳይ የምትሉኝን አብዛኛውን በነገራችን ላይ እንዳልኳችሁ እነሱ መካከል ስለሆነ የምኖረው አብዛኛውን ምግቦቻቸውን መጠጦቻቸውን መስራት እችላለሁኝ። በጣም ደግሞ ተባባሪዎች ናቸው። ከጠየቃችኋቸው፣ ጥሩ አድርጋችሁ ከቀረባችኋቸው ሼር ሊያደርጓችሁ ሊያሳያችሁ በደስተኞች ናቸው፣ እና እኔ እየጠየቅኩ ምን እያልኩ ብዙ ነገሮቻቸውን ለምጃለሁኝ። ስለዚህ ዩጋንዳ ላይ ይሄ ምግብ እስቲ እንዴት ነው ካላችሁኝ ኮሜንት ላይ ብቻ ማሳወቅ ነው ከእናንተ የሚጠበቀው። እሰራላችኋለሁ ማለት ነው። እዛ እንደዚህ ሲንተከተክ ሻይ ቅጠሏዋን ቅድም ያያችሁትን ሻይ ቅጠል እና ዝንጅ ብሉንም ጨመርንበት ማለት ነው ዝንጅብሉን ብሉን ጨመርንበት። ኖርማሊ እነሱ የሚያደርጉት ምንድነው ስኳር አብረው ይጨምራሉ፣ አብረው ያፈላሉ። እኔ ግን እኔም ልጆቼም ስኳር ስለማንፈልግ እንደዚሁ ራሱ አናናሱ በጣም ጣፋጭ ነው። ሰው ስኳር አላደረግንበትም። እንደዚሁ ራሱ አዋሃደን ተው ነው። እነሱ ስኳር ካልሆነም ማር ይጠቀማሉ። ማርም ስኳርም አያስፈልገውም ብዬ ስላሰብኩ ተውኩት ማለት ነው። ትክትክ ሲል ድረስ ተው ነው ማለት ነው። ሽታው ምናምን ልነግራቸው አልችልም፣ እንዴት ደስ እንደሚል ሽታው የዝንጅብሉ የአናናሱ አንድ ላይ ተቀላቅሎ በጣም ደስ የሚል ሽታ ነው ያለው። ከዛ በዚህ መልኩ ታጠር ታጣልሉት ምንድን ነው ታጠሉትና እንደዚያ ጠለል ነው እና እኛ እንግዲህ ባያችሁት ድስት ነው የሰራ ነው ሁለት ጆግ ነው ይወጣልን ከዛ በኋላ ፍሪጅ ውስጥ አስቀምጥ ነው ማለት ሲቀሰቅስ ነው። በነገራችሁ ላይ በጣም የሚጣፍጠው ፍሪጅ ውስጥ አድርገን እንዳልኳችሁ፣ ስኳር መጠቀም የሚፈልግ ሰው ስኳር ያደረግበታል። ማርም እንደዚሁ መጠቀም ይቻላል። እኛ እንግዲህ ሁለቱንም አልመረጥንም። በዚህ መልኩ ፍሪጅ ውስጥ ከቆየ በኋላ ሲቀሰቅስ ቀርታችሁ መጠጣት ነው ማለት ነው። እንግዲህ የዛሬው ቪዲዮ ይሄንን ይመስላል። በሌላ አሪፍ ቪዲዮ እስከማገኛችሁ ድረስ ሰላም ሁኑልኝ። ሰብስክራይብ ማድረጋችሁን ግን እንዳትረሱም። በጣም አመሰግናለሁ።